ብዙ ሰው ይሄ ሚስጥር በደንብ የገባው ላይሆን ይችላል በእውነት ትዝ ይላችኋል ሉቃስ ወንጌል 15 ላይ እኔ ባሪያ ሆንኩ እዚህ ጠፍቶ ለመጣው ልጅ ፍሪዳ አረድክለት ባሪያ ሆንኩ የኔ ሁሉ እኮ ያንተ ነው ከእኔ ጋር እኮ ኅብረት አለ ይሄ ልጅ እኮ ጠፍቶ ነበር ግብዣው ነው እንዲያስቀናህ አንተ እኮ ሰማያዊ ርስት አለ ጠቦት ትለኛለህ እንዴ የእኔ ሁሉ እኮ ያንተ ነው ልጄ ምን ነካ የልቦና አይኖች አይበሩ ምን? ከጓደኞቼ ጋር ጠቦት እንዳድ ትላለህ። ብዙ ሰማያዊ ብፅዕና ያለ እኔ ያንተ ነኝ እኔ ሁሉ የሆነው እኮ ያንተ ነው። አንተ ልጄ ነህ፣ ኖ እኔ ባሪያ ነኝ። ከጓደኞቼ ጋር አንድ ጠቦት እንኳ አልሰጠኸኝም። ኦ የልቦናው አይኖች ታውረዋል ማለት ነው ወገኖች። መባረክ ምን እንደሆነ አይደለ ከምን እንደወጣና ምን እንደተጠበቀለት ታላቅ ልጅ አያውቅም። አንዳንዴ በመጽሐፍ ቅዱስ የሚገርሙኝ ሰዎች አሉ። በእውነት ሎጥ ከጎኑ ያለውን አብርሃምን ያቀዋል ወይ? ሰዶም ጎሞራ ከመጥፋቷ በፊት እንደ እግዚአብሔር ገነት ነበረች። በእርግጥ ሎጥም ዓይኑን አነሳ፣ ሰዶም ገሞራን አየ ይላል። ከጎኑ ያለው እኮ አብርሃም የማያልቅ በረከት የታጨቀበት ሰው ነው። በዘሮቹ እኮ ከዋክብትና እንደ አሸዋ እንዲበዛ የተባረከ ፓትሪያርክ እኮ ነው፣ ከጎኑ ያለው ሞቱም፣ ሕይወቱም በአብርሃም እግር ስር ቢሆን በተሻለ ነበር። የአይና አእምሮትና የስጋ ፍላጎት የሰዶም ጎሞራ ህይወት ሎጥን ሳበው በእርግጥ በረከት ምን እንደሆን ያውቃልን ሎጥ ከምን ውስጥ ወጥቶ ምን ውስጥ እንደገባ ያውቃልን አይመስለኝም ቢያቅ ኖሮ አብርሃምን ትቶታ ሄድም ታቀላችሁ አብርሃም ለሙስሊሞች ለክርስቲያኖች ለአይሁዶች ሁሉ አባት የተባለ የእምነት ጀማሪ ተደርጎ እኮ ነው የሚቆጠረው እግዚአብሔር ወዳጄ ያለው በድንኳኑ ቆሞ የሚያናገረው ሰውን አብርሃም ሎጥ ከጎኑ ያለው ፓትሪያርክ አባቱን ያቀዋል ወይ? እንደማያውቀው ታያላችሁ። አይኑን አነሳ፣ አብርሃምን ትቶት ወደ ሰዶም ገሞራ አቀነው። ኦ ከባድ ኪሳራ ነው። ስለዚህ ነው ሐዋርያው ጳውሎስ የልቦናችሁ አይኖች እንዲበሩ የመጥራቱ ተስፋ ምን እንደሆን እንድታውቁ ለእናንተ ቀንና ሌሊት ጸልያለሁ። በእጃችሁ ያለው የዘላለም እንቁና መዳን ልጅነታችሁ ከኃጢአት ማምለጣችሁ ስማችሁ በሕይወት መዝገብ መጽሐፉ የሰማይ ርስት መጠበቁ እንዲገባችሁ ጸልያለህ ይላል። በእውነት ዲና እግዚአብሔር በአባቷ አድሮ እንደ ጎበኛ ታቃለችን? እላለሁ አይመስለኝም። ታቃላችሁ ዲና ያዕቆብ አስራ ሦስተኛ ልጅ ነች። ያዕቆብንም ያክል ታላቅ ባለ ራእይና ባለተስፋ አባቷኮ ነው። ዲና ግን የአባቷን ድንኳን ጥላ ወጣች። በዛም ያሉትን የከተማ ሴቶች ልታይ ሄደች። የሴኬም ልጅ ኤሞር አያት ጨዋታ ማጫወታት ልቧን ደስ አሰኛት። የኤሞር ልጅ ያልተገረዘ ሰው፣ ካህንና ሰማያዊ ቃል፣ ዘላለማዊ ቃል ያለው ያዕቆብ በእሱ ቃል ደስ አላላትም። አልገባትም። ያዕቆብ ቢጎሰቁል በድንኳን ቢኖር ሰማይ መላእክት የሚጓጉለት ፓትሪያርክ አባት ነበራት። አልገባትም። ደስ ያሰኛት ያልተገረዘው የኤሞሊስ የኬም ነው። ቤተ መንግስት ወሰዳት። በሰው የተጠረበ ድንጋይ፣ በሰው የተሰራ ዋና ቤት፣ በሰው የተሰራ ወርቅና ብር አረገላት። ልቧ ለሁለት ተሰነጠቀ። ድንግልናዋን እስክትሰጠው፣ ህይወቷን እስክትሰጠው፣ ዛሬ ለአናገራት፣ ዛሬ ለሚሞት ለተራ ሰው ራሷን አሳልፋ ሰጠች። በእርግጥ ዲና መጎብኘት ምን እንደሆን ከምን እንደወጣችና ምን እንደተጠበቀላት ዲና ታውቃለች ወይ? አይመስለኝም። ታውቃላችሁ፣ አንዳንዴ እየኖርን ብዙ ነገር ከአይናችን ሊሰወር ይችላል። በቅዱስ ቃሉ ግያዝ በንዕማን የእግዚአብሔር ክብር አድሮ አይደለም፣ ንዕማንን ከለምፅ አነፃው። ኤልሳ ከጎኑ ያለው ግያዝ በኤልሳ ላይ ያለው የእግዚአብሔር ክብር ገብቶታል የእግዚአብሔር ጉብኝት ገብቶታል። በእርግጥ ኤልሳ ቤት የለውም ይንከራተታል። ነገር ግን ግያዝ የገባው አይመስለኝም። እያችሁ ልቡ በሚጠፋ ብርና ወርቅ ላይ ነው የተንጠለጠለው። ይሄን አግኝቻው በሞትኩ የሚል አይነት ሰው ነው እና ኤልሳ ራሱ ተገረመበት እኮ። ሙታንን የሚያስነሳ ለምጻምን የሚያነጻ ብረትን የሚያንሳፍፍ የሰማይ ክብር በኤልሳ ውስጥ ነው። ግያዝ የሚመኘው ቀንና ሌሊት የሚጠፋ ብርና ወርቅ ላይ ነው። ኦ ያስደነግጣችኋል። ይሁዳ ሶስት ዓመት ተኩል ከጎኑ ቆሞ የሚያስተምረው ኢየሱስ አይደለም? የሰው ልጆች ሁሉ የጉብኝት ጉልላትና ቁንጮ እንደሆነ አይደለም? አምላክ ስጋ ለብሶ ከጎኑ እንደተቀመጠ ይሁዳ ያ ቃል ወይ? መባረኩን፣ መጎብኘቱን፣ የእግዚአብሔር ልጅነቱን ርስት እንደተጠበቀለት ብል የማይበላው ሌባ የማይሰርቀው በሰማይ ብድራት እንዳለው ይሁዳ ያ ቃል ወይ? ከድርጊቱ የተነሳ አያውቅም ቅም ሰላሳ ብር በልጦበት ታያላችሁ። በመጽሐፍ ቅዱስ ኤሳው ብኩሩና ምን እንደሆን ያውቃል፣ መባረክ ምን እንደሆን ያውቃል። ራሱ ተናግራ ምን ያደርግልኛል ብኩሩና፣ መጀመሪያ መወለድ ምን ያደርግልኛል? ምስር ወጥ ስጠኛለሁ። ምስር ወጥ በጣም ያስገርማል በእውነት ዛሬ ተበልቶ ነገ ለሚጠፋ ምስር ወጥ ከሁሉ የሚበልጠውን ታላቁን ብኩሩናውን ሸጠው ያለ ይመስላችኋል? የለም። መጎብኘት ምን እንደሆነ አያውቅም። ከምን ውስጥ እንደወጣ አያውቅም። ዮሴፍ በመጨረሻ ገብቶታል። ይጎበኛችኋል ምን ማለት ነው? ይጎበኛችኋል ስንዴ ይሰጣችኋል፣ ልብስ ይሰጣችኋል፣ በግ ይሰጣችኋል ማለት ነው? አይደለም። እንደዚህ አትገምቱት። እኔም እንደናንተ ነበርኩ ቀድሞ። የእግዚአብሔር ጉብኝት ይሄ አይደለም። ከሁሉ የሚበልጥና የማይጠፋ ዘላለማዊ ፕሮግራም አለው። ያወጣችኋል ከግብፅ ግብፅ እኮ የዓለም ቁንጮ ከተማ ነች። ያኔ እንደ ሙሴ ዮሴፍ የዓይኖቹም ተከፍተውለታል። ከፈሮን ጮማ ይልቅ የፈሮን ልጅ ከመባል ይልቅ በእግዚአብሔር ቤት መጣልንና፣ መራብን፣ መከራን መረጠ። ለምን? ብድራትና በረከቱ ገባው። ዮሴፍ በመጨረሻ ላይ ገብቶታል፤ መጎብኘት ምንም ማለት እንደሆነ መጎብኘት ማለት ከምን ውስጥ መውጣትና ምን ውስጥ መግባት እንደሆነ ዮሴፍ ገብቶታል። ወንድሞቹ ግን ገና አልገባቸውም። ዛሬ ከምን ውስጥ እንደወጣን፣ ከዛስ ምን እንደተጠበቀልን ጥቂት ሁለት ነገር ላካፈላችሁ እፈልጋለሁ። መጽሐፍ ቅዱስ ከያዛችሁ በጣም ህይወቴን የቀየረው እግዚአብሔር ከምን ጉድ እንዳወጣኝ መጎብኘት ለካ ይሄ ነው ያልኩበት የዮሐንስ ራእይ ምዕራፍ ሃያን ነው ዛሬ ማካፈላችሁ እሱን አንብቤ የእግዚአብሔር ጉብኝት ምን እንደሚመስል ስዕሉን ልስልላችሁ እፈልጋለሁ። ዮሐንስ ራእይ ምዕራፍ ሃያ ቁጥር 11። ዮሐንስ ራእይ ምዕራፍ ሃያ ቁጥር 11 ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየው። ምድር ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየው መጽሐፍትም ተከፈቱ። ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦል በእነርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ስራው መጠን ተከፈለ። ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። ስለዚህ ነው ሙሴ እንደ ጋለ ብረምጣድ የምትመስለው ከግብጽ አወጣችሁ የሚላቸውን ራእይ ደግሞ እውነተኛውን ምሳሌውን ሳይሆን እውነተኛውን እግዚአብሔር ከምን እንዳወጣን በግልጥ ይናገራል። ዮሐንስ ሐዋርያ ነው በፍጥሞ ደሴት ታስሮ ነበር ታቃላችሁ። እና በዛ ፍጥሞ ደሴት ሆኖ ራእይ ያየ፣ ብዙ ድምፅ ሰማ፣ ዞር ሲል ኢየሱስ በነጭ ዙፋን ላይ ተቀምጦ አየ ከነጩ ዙፋን ፊትም ስማቸው በሕይወት መዝገብ ያልተጻፉ ሙታናቸውን ሲኦል ሙታኑን ሰጠ፣ ሞት ሙታኑን ሰጠ። ከአዳም ጀምሮ በጌታ ያላመኑ በነጩ ዙፋን ፊት ቆመው አየው፣ የክስ መጽሐፍትም ተከፈተባቸው ይላል። ከምን ውስጥ እንዳወጣን እኮ ለነግራችሁ ብዬ ነው። እኛም ባይመለከትም መጽሐፍት ሳይሆን መጽሐፍትም ተከፈተባቸው የነጩ ዙፋን ችሎት ፊት አውሬ የበላው አፈር የበላው አይደለም እሳት የበላው ጠቅላላ ከሞት ይነሳና፣ ለብቻው በተራው በኢየሱስ ፊት ይቆማል። ከባድ ፍርድ ነው። የሚያንቀጣቀጥ ፍርድ ነው። እንዲያውም በመልእክት ውስጥ ራእይ ውስጥ እባክ ሞትን አናውሰደን በነጩ ዙፋን ፊት አታቆመን ይሉታል። ሞት ግን ሙታኑን አጋፍጦ ዞር ይላል። ይህን ላስረዳችሁ በጥቂት ምን እንደሆን የሰው ልጆች ኢየሱስን ባያምኑም ታውቃላችሁ፣ የሲኦል ስርዓት ከመጀመሩ በፊት ከሞት ተነስተው ለብቻቸው ፍትህ ይበየን ዘንድ በኢየሱስ ፊት ይቆማሉ። ማንም ለተከሰሰበት መልስ ሳይሰጥ ስለማይፈረድበት የሰው ልጆች ሁሉ ለብቻቸው በኢየሱስ ፊት ይቆማሉ። ኢየሱስን ያላመኑ በተራቸው ለብቻቸው ይቆማሉ። የክሱ መዝገብ ከመገለጡ በፊት ብቻቸውን መቆማቸው ራሱ የሚያስፈራ፣ የሚያንቀጠቅጥ ነው። ነጭ ማለቱ ፍትህን የሚበይን ጻድቅ መሆኑን ያመለክታል። ዙፋን ደግሞ ዳኛ መሆኑን ያመለክታል። ይግባኝ የለውም፣ ቀጠሮ የለውም፣ ጠበቃ መግዛት አይችሉም። አንድ ታላቅ ቀን አለ። በጌታችን በኢየሱስ ፊት አንድ ሰው ለብቻው ይቆማል። ኦ ችሎቱ በጣም ያስፈራል! ከባድ ችሎት ነው። ድጋሚ እድል የለውም። አንዴና የመጨረሻ ችሎት ነው። ሰው በፈጠረው አምላክ ፊት ይቆማል። ዮሐንስ የክስ መዝገብ መጽሐፍ ተከፈቱበት። ይለ እኔ አራት የክስ መዝገብ ልክፈትበት። ከምን ከግብፅ ብረምጣ ድሳት ከፈርዖን ከሴጣን እንዴት እንዳወጣን እኮ ላመለክታችሁ ብዬ ነው። እኛን በእርግጥ አይመለከትም። የመጀመሪያው የክስ መዝገብ በቅዱስ ቃሉ እንደተጻፈ ሮሜ ምዕራፍ 2፥15 ላይ ሄዳችሁ እዩ። የህሊና የክስ መዝገብ ይከፍትባቸዋል። ህሊና ምን ማለት ነው? እግዚአብሔር ለሰው ልጆች የሰጠው የሙሉ ጊዜ ፓስተር ወይም ቄስ በሏት 24 ሰዓት ከመጽሐፍ ቅዱስና ከመንፈስ ቅዱስ ጋር ወግና የሰው ልጆችን ጽድቅ የምታስተምር የጦር ዕቃ ነች ህሊና እና እግዚአብሔር ለሰው ሁሉ ህሊና የምትባል ሰማያዊ አካል ገጥሟል። እንስሳ ህሊና የላቸውም እንደምታውቁ። ህሊና ምን ማለት ነው? በጣም የሚያስገርም የጦር ዕቃ ነው ህሊና የሌባው ያመንዝራው፣ ሃሺሽ የሚቀመው፣ የነፍሰ ገዳው ህሊና ንጹህ ነውን? ንጹህ ነው። አየ ሊሰርቅ ሲሄድ ተው ይለዋል እንጂ አይተባበረው። ሊገል ሲሄድ ህሊናው ምን ይለዋል? ተው ይለዋል። ሰው ህሊናውን ይጥሳል እንጂ ህሊና ከሰው ክፋት ጋር አትተባበሩ። የራሱ ህሊናኮ ነው የሚወቅሰው። የሚገርማችሁ መጽሐፍ ቅዱስ ባያነብ ጫካ ወልዳችሁ ብትተቡት ከፍርድ አያመልጥም። ሰው ለምን በውስጡ ክፉና ደጉን የሚናገር ህሊና የተባለ መለኮታዊ ከእግዚአብሔር የተሰጠ የጦር ቃል። ስለዚህ ነው ሮሜ ሁለት ላይ ጳውሎስ ህግ ሳለ በሙሴ በህግ ይፈረዳል። ህግን ያልፈጸሙ በወንጌል ዘመን የነበሩ በወንጌል ይፈረዳል። ከሙሴ በፊት የነበሩት እንዴት ነው የሚፈረድባቸው? አሉት በጣም ቀላል ነው። እግዚአብሔር እኮ አታመንዝር፣ አትግደል፣ አትስረቅ ብሎ ከመጽሐፉ በፊት የጻፈው ሰዎች ህሊና ላይ ነው ከዛኮ ተውሶ ከዛ አውጥቶ ነው በድንጋይ የቀረጸው ለሙሴም የሰጠው። ስለዚህ ህሊናቸው እርስ በርስ ሲጋጭ በውስጣቸው የተጻፈውን ህግ ያመለክታሉ። እና እግዚአብሔር ህሊና ላይ ተመርኩዞ የሚፈርደውን ፍርድ ለማየት እኔ እምመኛለሁ። የሚያስገርም ነው። የህሊና ፍርድም ይባላል ማለት ታውቃላችሁ። ሰዎች ህሊናቸው ሲወቅሳቸው ህሊና ለአእምሮ መረጃ ይሰጣል ተው ተው ተው እያለ። እና ወቀሳ ሲበዛባቸው ቴክኒክ ይፈጽማሉ። ምን ያደርጋሉ? አእምሮን በጫት ይደበድቡታል፣ በመጠጥ ይደበድቡታል። ልክ እንደ ባልቦላ አእምሮ ይዘጋል። ታውቃላችሁ፣ ከህሊና የሚመጣለትን መረጃ እንደ መጋረጃ ያቃሩጥበታል። ስካር ውስጥ ሆኖ ብዙ ነገር ያደርጋል። ለምን የህሊናን ወቀሳ እንዳይሰማ ነው የሚጠጡት። አሁን ራሱ ትላንት አንድ ዜና ስምቻለሁ። የፊንላንድ ነው የምን የአንድ ሀገር ጠቅላይ ሚኒስትር ስትዳንስ እንደ ህፃናት የተገለባበጠች ካሜራን ስታዋት ቪዲዮ እና ምን ሆነች ነው አሏት። በጣም ጠጥቼ ስለነበረ ከጓደኞቼ ጋር እንደዛ ሆንኳለች። ኳለች አገርን የምትመራ ታላቅ የተባለ ሴት በመጠጥ ኃይል ራሷን ስታ ስትዳንስ ዩቲዩብ ውስጥ ታገኙታላችሁ። መጠጥ ምን እንደሚያደርግ ሀሽሽ ምን እንደሚያደርግ ይህን የሚያደርጉት ምንድን ነው? ከህሊና ወቀሳ ነፃ ሆነው ለመፈታት ይፈልጋሉ። ሆኖም የወሰዱት ጫት፣ የጠጡት መጠጥ ሲያልቅ ህሊና እንደገና መስራት ትጀምራለች። እንደገና በጫት ይደበድቧታል። ህሊና ኮርነር ውስጥ ሆና ሰውየውን ለመርዳት፣ ለማገዝ ትጣጣራለች። ያቸ የሚጸልይለትና የሚያግዘው ሰው ካልተገኘ እንዲህ ያለው ሰው ምን ይባላል? ሄዶ ሄዶ ለማይረባ አእምሮ አልፎ ተሰጠ የሚባለው ህሊናውና አእምሮ ተፋቱ ማለት ነው። እንደዚህ ያለ ሰው ጾም ጸሎት የሚይዝለት ሰው ከሌለ በቀር በጣም አደገኛ ነው። ለመመለስ አትችሉም። ህሊናውን ያላከበረ አንተን አያከብርም፣ አንቺን አያከብርም። አልፈው የተሰጡ ናቸው። ስለዚህ ይሄ ግብረ ሰዶማውያን እንደዚህ የሚባሉት ጳውሎስ የዘረዘራቸው ተፈጥሮ እንኳን ሊያስተምረው የሚችለውን አየ ወንድ ከሴት ጋር መገናኘት ራሱ ትተው ወንድ ከወንድ ጋር ሲገናኙ አይደነግጡም። ለምን? ህሊና ወቅሶ ወቅሶ ወቅሶ እምቢ ስላለ ለማይረባ አእምሮ ስለተሰጡ ነው። ይለን እንጂ እኮ ህሊና ውስጣቸው ትክክል አይደለም ይላቸዋል፣ ይገርማቸዋል።